እንዴት ዋልሽ ንግስት ምነው እነሴ ጉንፋን ስለያዘኝ እንዳይጋባብ ብዬ ነው አልገባኝም ከአንቺ የሚመጣ ጉንፋን ብይዘኝ ምንድን ነው ክፋቱ ጉንፋኑ ቀርጾ ፍቅሬ የያዘ ምን አልሽኝ እናት ምንም ምግብ ላቅርብል አይኔ እንኳን በልቼ የመጣት ባይሆን አቅርቤነት እጅ ውብ ሚስቴል ያጉርሰት እኔም አሁን በላው ጽናቴ፣ ግን ደህና ነሽ? ምን ነው አልመስልም። አልገባኝም እያለቀሽ ነው ደህና ነኝ የምትይው። እናንድ ስቅ ነው የጠበቅከው። ምን ነው እየሰማሽው ነገር አለ? አው ሰምቻለሁ። ማን ነገረሽ? አየህ አሁንም ድረስ አንተ የኔ መስማት እንጂ ስላደረግከው ነገር ምንም አላሳሰበ

ይሄ ምን ውሽማ ነው? ጽናቴ፣ እሱ የእኔ ውሽማ አይደለችም። በቃ የአንድ ቀን ስተቴ ናት። አይ ምንም ይሁን ለእኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ ድል ብቻ ስጪ። ለስንተኛ ጊዜ ልስጠኪነ? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጠራል። በፍጹም የኔ ናት። አንድም ቀን እንደዛ አስቤሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅርም መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ ድል ስጭኝ ነው የምልሽ። ለማንኛውም ልጅቷ ሳሉን እየጠበቀች ነው። እኔ አንተ ስጠት ደጋግሞ ማረሙ ደክሞኛል፣ እና ይህንን በደልህን እኔ ሳርን መኖር አለብኝ። የለብሽም፣ ግን እባክሽ ተወኛት በይ እና ምን ልበለ። ያዘኝም ብዬ እኳ ያስገኝም ኪራ፣ እሺ ምንም ቅጭኝ። የአንቺን ቅጣት ለመቀበል ዝግጁ ነኝ። አሁን ምንም ማለት አልፈልግም ኪሩቤ።

ሰላም ሰላም፣ ጤና አይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁ በት ሰላማችሁ ብዝዝ ይበልለኝ። ጽናት ክፍል ሰማንያ ሶስት በባለፈ ክፍል አይተን ነበረ። ዛሬ ሰማንያ አራት ይዤላችሁ መጥቻለሁ። ይህንን ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት እንጠይቃለን። በባለ ክፍል እንዳያችሁትን ጽናትን እንግዲህ ኪራይ እንደማገጠባት ልጅቷን በስልክ ስታወራ ቤት አምጥታ ያስቀምጣት ልጅ በስልክ ስታወራ ሰምታ አብዳ ነበረ። ከዛም በኋላ እያለቀሰች ለቀሰች እያለ ነበረ። ኪራይ አላወቀም ነበረ። ዛሬስ ደግሞ ምንድነው የሚከሰተው? ኪራይስ ጽናት እውነቱን እንዳወቀች እና እንዳላወቀችስ እንዴት ነው የሚሆነው የሚለው ነገር አብረን እናያለን ማለት ነው እንግዲህ ልጅቷ እንግዲህ ደረጃ ላይ ስታወራ እንግዲህ ክብሮ መጥቶ ምን ያወራሽ ነው ያላት ነው። ምን ያወራሽ ነው እያላት ጊዜ አመሰግናለሁ፣ ምንም ዶክተር ይሰጠኛል ያለች። ምን ነው አይ፣ ምንም ይላታል። ሰው ሲያለቅስ ውስጤ ይረበሻል ለዛ ነው ትላለች። ጽናት እስካሁን እያለቀሰች ነው። አው ለምን እንደምታለቅስ ታቃለህ ስትል ቆይ፣ ክብሩም ቆይ፣ የአንቺ ጥያቄ አንቺ እኮ ነው ጽናትን የምታስለቅሻት። ማን እኔ? ትላለች። አው ይላታል። ክብሩም ምን አድርጌ ነው ማስለቅሳት? እስካሁን ዝም ብዬ ሰማሁሽ። ሰሞኑ ቤት ስላልነበርኩኝ ነው። ግን ጽናትን አምናታለሁ። ለማንኛውም ከቻልሽ ከጽናትን ራቂ ይላታል ክብሩም። እንደዚህ ብሎ አስጠነቀቃትና ወደ ደረጃ ላይ ይወጣል። እሷም ደሞ አይ አይሆንም ያቺ ሴጣን እውነቱም አውቃ አይሆን ያለች ብቻ ለብቻው እንደብታወራለች ወይ ኪራይ ይነገራት ያለች ያ ገገማ ቅዱስ ነገራት እንዳይሆን ብቻ ያለች ብቻ ለብቻውን ታለቅሳለች። ብቻ እንደም በሆነ ምክንያት ቢሆን እዚህ ቤትን ማራዘም አለብኝ ትላለች። ደረጃ ላይ ብቻ ለብቻው ነው ያወራች ማለት ነው። ጽናትን እንግዲህ እያለቀሰች ነው እስካሁን እያለቀሰች ትገኛለች። ኪራይ ደግሞ እውነቱን ጽናይ እንዳለ ከዛ በኋላ እንግዲህ ኪራይ ከዛ ጽናት ምህራዊትን ወደ ሰኒ ቤት ሄዳ ፂ ምን ሆናለች ትላለች። ኧረ ቆይ ተረጋጊ፣ ገና ነች። ግን ማለት ምንድን ነው ትላለች። ዛሬ ደግሞ ሚና በስልክ ስታወራ ሰማቻት። ታዳ፣ ምን ሰማች? ትላለች ሰኒ። ሚና ሴተኛ ዳር እናት አይ የእውነት ጌታ ካንተ ምን ሰነኸዋል ሳይመሽ ሳይነጋ እውነቱን አፈረጠው ብላ ሰናይት አሁንም የቀለደች ትገኛለች። ማለት የምን እውነታው ይህንን ታውቄ ነበረ። አው ቅዱስን ነገረኝ የኪራይ ሰክሮ አብሮ አደሩና እና ኪራይ ቤት ገብታ አልወጣማለች ማለች። እና ተሰብስባችሁ የምታወሩ የዚህ ነበረ ትላለች መራዊት። አው እኔ ለጽናት እነግራት ነበረ እኛ መላ እንፈልጋለን ብሎ አስቀሩን እነነሁም ያውቅ ነበረ ትላለች መራዊት። ሰኒ አዎ ያውቅ ነበረ። ወንዶች የገዛ ጥፋታቸው ለመሸፈን ብሎ እርስ በራሳቸው ይጋገዛሉ። ቆይ ለምንስ የጽናት ህይወትስ አላውቅም እና ሁን ምን አለች እስኪ ንገሪኝ ትላለች ሰኒ። እሱማ እሷማ የሁሉም ሰው ጥፋት ራሷ ብትወቀስ ይሻላታል። ቀን ሙሉ ትታለቅስ ነው የዋለች ትላለች ጽናት ይሄን ነበረ ግን አይኗን እያየሁ መደበቅ አልችልም ብዬ ቀርሁ። ትላለች ሰናይት ግን ሰኒ፣ ዛሬ ስራ የለም እንዴ? አለ እንጂ ግን እንዴት ነው በዚህ ሁኔታ መሄድ የምችለው? ከዛ በኋላ ተኩት ስራ ማቆጫ በቃ እሺ። አሁን ምን እንደማድረግ እንዳለብን ማሰብ አለብን። ምን ማስፈለግ ያስፈልገዋል ትላለች። እንዴ ያ ጨብራራ ፀጉሯን ጎትተን ማውጣት አለብን እንጂ የምን መረጋጋት ነው ትላለች ሰናይትን መራዊት። ተረጋጊ ትላለች የመራዊትና የፅናት ትዕግስት በጣም

ከሃይዋን ቀጥቅጣኝ ጥዝ ቢዝ ብዬ ነው የመጣሁት ትላለች ከራስሽ ጉዳይ ምንድን ነው ያደረግሽው ይላታል ኪራይ ይልቅ በእናትህ የነሱ ከሆነ ፍሪጅ ውስጥ ቀዝቃዛ ቢራ ካለ አምጣልኝ ትለዋለች ቀልድ ነው እንዴ ያዝሽው ይላታል ኪራይ ቢኖሩት ቆይ ላንቺ መልብ እንጂ ቢራ ላመጠለች እንዲያስቱ ትሻለ እንዴ ይላታል ውይ ኢትዮጵያ ሌሎቹ ሀገር እኮ ቤታቸው ውስጥ አነስ ያለች የመጠጥ ስቶር አላቸው ኢትዮጵያ ውስጥ ግን ብቅድ ያመረትና ቤታችን አንድ ሚጠጣ ነገር የለም ትላለች። አንቺ ሴትዮዋ ያተጠየቅሽው አትቀባጠሪ ብሎ ኪራይ ጩኸባታል። ቆይ ምንድ ነው ምትለኝ? ሶስት ቀን ሞላኛ አንድ ቀን ብቻ ታገሰኝ ትለዋለች። የሞላው ውሃ ይውሰድሽ ይላታል። ምን አልክ አንተ ትለዋለች። አሁንስ አበዛኸው ትላለች። ከዛ በኋላ አበዛው ታደለ እያለ ቆይ ለጽናት ምንድነው ያልሻት? ይላታል ትላታል። ውይ ጨራራም ምን ብላት ነው

አልወጣም ወጣም፣ ትለዋለች። ሰይጣኔ ሳታመጪው ከዚህ ቤት ውጪ፣ ቢሻለው ውጪ። ቆይ አንተ የዛሬ ባዝር ምን ችግር አለበት? ውጪ ቢሻለው ውጪ ይላታል። እንደውም ንገርህ፣ ሁሉም ነገር ለጽናት ነው። ምነግራት እሺ ስትል ቁጭ በያለች። ሰምኛለሽ ያላት። ከዛ እኔ ጽናትን አጥቼ ምኖር ይመስልሻል? ያለ አንገቷን ንቅ አድርጎ ያንቃታል። አለቀሽም፣ በዚህም ገልየሽ መገላገል ነው እንጂ ጽናትን አጥቼ አኖርም እያለ እሷ ኪራይ እያለች ከነሷ ጋር ብትታገልም ማንም ሊደርስላት አልቻለም። ምስተመጨረሻውንም መጨረሻውንም ጽናት መታ ኪራይ ምን ያደረክ ነው ኪራይ ትለዋለች። አይች ማመገላገል አለብኝ እያለ አሁንም አነቋልተውም። ኪራይ በቃቁም ኪራይ በእጅ ሰበብ ትሆንብሃለች ትለዋለች። ከዛም በኋላ እሷንም ስታወጥቃለች። ስታወጥቃ ከዛ ጽናትም ምንድነው ያደረከው ኪራይ፣ ምንድነው ያደረከው ትላለች። ኪራይም ደግሞ ሚና ሚና ይላል። እሷ ራሷ ስታያለች ማለት ነው። ከዛ እሱም ደነገጠና እሱም ሚና ሚና እያለ ሚይዘው ምጨብጦ ነገር አጣ። ከዛም በኋላ ወደ ሆስፒታል ገባች። ወደ ሆስፒታል ሄዳ ከዛ መራዊትና መራዊትና ሰናይትን እቺ ልጅን እንዶ ምን ነበር እኔ ታለገ እኔ ሳልጨርሳት ትላለች። አገላገለኝ ይችላል እቺ የሰኒ ቀልድ የሰኒ ቀልድ ማያልቀው ማለት ነው። ቆይ፣ ሰኒ ቆየሽ እንጂ ታዲያ እኔ ምን ላድርግ፣ ደንግጬ ስወጣ ከዛ ካልሲ የተለየ ራሱ ለብሽ ያለሁ። አሁንም እኮ የተለየ ካልሲ እኮ ነው ያደረግሽው። እሱ ተይውን ባክሽ ማነው የሚያየኝ ብላ፣ የሰኒ ቀልድ። ቆይ አሁን ምን ተፈጠረ? ኪራይ እኮ ልጇን ጎዳት። እሰይ የእኔ ንጋ አስፈጸመልኝ። አንቺ ልጅ፣ ልጅቷን እኮ እራሷን ስታ ወደ ሆስፒታል ናት። ምን ወይ ግን አሁኑም ቢሆን የሰው ሳይሆን የኪራይ ነው ያዘንኩት ትላለች ሰናይት እሺ አሁን እንሂድ፣ እያሉ እንዴ፣ እሷን ለመጠየቅ ማ አልሄድም። እሷን ለመጠየቅ ነው አይደለም? ልጅቷ ሊገለኝ ነበረ እከሰዋለሁ አለች፣ እና ኪራይ ነው ምታሰው። አው አው ዶክተሮች እራሱ ዝም አይሉም። ወይኔ ምን አይነት ጦስ ውስጥ ነው የከተተች እንቺ ሰይጣን፣ እያሉ ነይ እስኪ አሁን እንሂድ። ጦሰኛ የሆነች ብልጅ፣ ምንም አማራጭ የለንም፣ እንሂድ፣ እያሉ አው ምን ቢሆን እንኳን ተረፈች፣ እያሉ እቺ ልጅ መልአክ ሞት ባያት ደንግጦ ይሸሻል እንጂ መቼ ማንም አይወስዳትም። እቺ ልጅማ የሆነች ሰበበኛ ነገር ናት እያሉ እንሂድ እና እንደዚያ አንዳንድ ካሲ አርገሽ ነው እንዴ ምትጂ ስትላት ጊዜ አይ በቃ ሆልቋለሁ እንጂ እንዴት አንዳንድ እግር ካሲ አድርጌ ይሄዳለሁ ትላለች። ከዛ በኋላ እሷን ከሐኪም ቤት አምጥቷት ወደ ኪራይ ቤት ከመጣች በኋላ ምን ተሰረቀለ የሆነ ስር ቤት ነበርክ በቃ እሱ የሚያናንዳኝ ነገራት አድርጊ ብሎሻል፣ ትላለች ጽናት። አው አቅምን አውቆ መኖር ጥሩ ነው፣ ትላለች ሰኒ። እንደዚህ እንደዚህ ነው የሚሰበረው፣ በቃ አሁን አረፍ በይሏታል። እሷ ደግሞ ምን ታረፋለች? የት እዚ ሶፋ ላይ እና ጠሬ ቤዛ ሰብረን ሰራሚኩ ላይ ይሻልሻ ብላ ሰናይትን ተጠምዳሉ። ኧረ ሰኒ እንደበፈጠራሽ ተይዴ እስኪ እኔ የሚለበስልሽ ነገር ላምጣ ብላ ጽናትዬ ወደ የሚለበስ ነገር ለማምጣት ሄዳለች። እንዴ ሶፋውን አይመችም ስትል ኪራይ እንደዚህ ከሆነማ ትቅበጪ ብሏት ጥሏት ይሄዳል። ከዛም በኋላ መራዊትም እኔም ውሃ ላምጣ ብላ ብድቅ ትላለች። ከዛም በኋላ ሰኒ ታናድዳታለች ማለት ነው። ሰኒ የዋጋሽ ነው ያገኘሽው ሰራልሽ ትላ ትላታለች። ምንድን ነው እንደዚህ የምትይኝ አፈጠጥሽብኝ፣ ቆንዴ ልትውጭኝ እንዴ ትላታለች። ዘለች ልትከመሪብኝ ነው እንዴ? ወይኔ አጠፋ አንገትሽን መስበረብኝ አንገትሽን ሳይሆን ምላስሽን ነበረ መቁረጥ የነበረበት ትላት አለች ሰናይትን። እሷም ደግሞ ወይኔ ትላለች ሰናይትንም። ከዛም በኋላ ኪራይ ወደ ጽናት ክፍል ያመራል። ምን ልታዘዝ ትለዋለች። ከዛም በኋላ ሰናይትና ክብሩም ወደ ካፌ ነበሩ። ወደ ካፌ ሄዶ አሁን ፍቅር የሚባል ነገር እኔ አልፈልግም ትለዋለች። አይ ለሰው ልጅ ሳይሆን ወንድ ልጅ በሚለው አስተካክለው። እንዴ ሁሌ መኛ ነው እንዴ ምንሳሳተው አው እስካሁን ያየሁት እናንተ ብቻ ነው ትላለች ሰኒ። ቆያቺ ፍቅረኛ ብትይዢ አንተ በቃ በቃ እንዳልጨርሰው ትላለች የኔ ነው ይሄን ነው የምትመኝልኝ። አው የላታ ክብሩም ምን እስኪ አስበው ምግብ ስሰራ ልጅ ሁሉም ነገር ቤት አጸዳ፣ እንዴት መጠመጥ ልውል ነው? ይሄ ለኔ ጥሩ ምኘት ነው። እሱ እኮ ድሮ ቀርተዋል። አሁን ሁሉንም ነገር ተሳስረሽ፣ ሁሉም ነገር ተጋግዞ፣ ወንድነውም ሴቱንም ተባብሮ ነው የሚሰራው ይላታል። እሷንም ደግሞ ትቀልድበታለች። አንቺ ልጅ ተይረፊ ይላታል። ምንድነው ጥሪ የሰደብከኝ እኮ ነው ታውቀዋለህ። ሁሌም አንቺ የማይገባሽ ነው ይላታል። ያው ክብሩም ከሷ ጋር ፍቅር ስለያዘው በግልጽ ስላልተነገራት

ከዛ ተናዳ ብድግ ብላ ተነስታ ትወጣለች። ከዛ ክብሩንም በጣም ይቅርታ ሂሳብ ልተመጭልኝ እያለ እሱም ወደ ሂሳቡን ከፍሎ እነሱም ሁለቱም ተያይዘው ወጡ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ መሰናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ስብስክራይብ በማድረግ ቤተሰብ ብትሆኑ አክብሮት እንጠይቃለን።